እርጥ ጓደኛ የነፍሴ ቁራኛ፣ ግድ የለሽም ነጽ በኒሞት የሆነብሽ ይህን ግጥም አብርሽ ለእናቱ ነው የገጠመው። ቤተሰቦች ዛሬ በሶስት ነገር መጥቼላችኋለሁ። ፕሊስ ላይክና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ኮሜንት ላይ የምታበረታቱኝ ከልባ አመሰግናለሁ። ቀጥሎበት እያድጉኝ። ከመጀመሪያ ስጀምርላችሁ ከሀይሚ ልጀምርላችሁ። እንግዲህ ስቶሪዋ ላይ ዛሬ ሀይሚ የምን ብላለች መሰላችሁ? ክብር ያለው መዘጋጋት ንቀት ከበዛበት ጓደኝነት ይሻላል በማለት አስቀምጣለች። ትናንትና የተፈጠረው ሁላችሁም አይታችኋል። ዛሬ ላይ ደግሞ ነገሮች ተስተካክለው ይመጣል። ይችላሉ ያልኩ እየጠበቅኩ ነበረ። እንደውም ሀይሚዬ መልሳ ቡራን ፕራንክ እያረገችው ነው ያልኩ ያሰብኩ ነበር። ግን ሀይሚዬ ትንሽ ከፍቷታል። እንደዚሁም ደሞ እንዴት ነው ነገሮችን ቶሎ ወስናለች። እኔ ማለትም ፈልገው ነገር አለ፣ ቡራ ጥፋተኛ ነህ ብላ ስትልህ ወይንም ደሞ ጥፋተኝነቱ ከገባህ ማለት ነው፣ ቀዝቀዝ ብለህ ሀይሚዬን አስረድተህ ጎንበስ ብለህ ይቅርታ መጠየቅ አለብህ ማለት። አንተም ተናደሃል፣ ያናደደህ ነገር እኔ ፕራንክ ነው ያልኳችሁ። ለምንድን ነው ኦዲየንስም ሀይሚም ሁላችሁም ልትረዱኝ ያልፈለጋችሁት? እያል ነው። ያ ነገር ደግሞ የሆነው ምንድ ነው? አንደኛ ሶሲ መሆኗ ነው። ሁለተኛ ደግሞ አልጋ ላይ መሆኑ ነው። ኖርማሊ ከዚህ በፊት ከአንድም ሁለት ጊዜ ይሄን ነገር ሳይተዋል። አንዴ ፍጼ ነው ይሄን ፕራንክ ያደረጋት፣ ሁለተኛ ደግሞ ዱባይ ላይም ነበርና ያን ነገር አይተዋል፣ ምን አይነት ስሜት እንዳስተጋባባት ሀይሚ ላይ። ከሴት ጋር ሲሆን ደግሞ ከባድ ነው የሚሆነው። አንተ እንደማታረገው እንዳላረከው፣ ወይንም ደግሞ ያንተ ስብዕና እንዳልሆነ ሁላችንም እናውቃለን፣ ግን ለእይታ ይደብራል እንዳለ ማለት ነው። ሲቀጥል ደግሞ ፎቶ በጣም ተቀራርባችሁ ስለሆነ ምንም እንኳን ኢዴት ይሆናል ብለን ራሳችንን ለማሳመን ብንሞክርም፣ ግን ፎቶ በጣም ተቀራርባችሁ ሰዎቹ የተነሳችሁት ፎቶ ነው። ታምሌ ላይ ያለው ያ ያ ነገር ሀይሚየም በጣም ነው የደበራት። ለዛም ነው ክብር ያለው መራራቅ ይሻላል መዘጋጋት ይሻላል፣ ከመናናቅ ተናንቆ ጓደኝነት ከሚቀጥል ተራርቀን ብንከባበር ይሻላል ያለችው እውነቷ ነው። ያ ደግሞ ታውቃላችሁ ቤተሰብ እንዴት ነው የሚባል ነገር አለ። ስንተዋወቅ አንተናነቅ የሚባለው አንናናቅ አ ብቻ እንደዛ የሚባል ነገር አለና፣ ሀይሚዬ ያ ነገር ነው ሸር እያደረገች ያለችው። ሀይሚዬ ማይዞን ቀዝቀዝ ለማለት ሞክሪ፣ በይቅርታ ነገሩን ለማለፍ ሞክሪ፣ ምክንያቱም የበለጠ መሀከላችሁ ክፍተት እየፈጠረ ነው የሚሄደው። እንደዚህ አይነት ነገር ሲመጣና ፍፄ እንግዲህ ያው የክፉ ቀን ሁል ጊዜ የእኛ ጋሻ መኩሪያችን፣ የሀይሚዬ ወንድም፣ የቡራ ጓደኛ ምርጥ ጓደኛ ብለን የምናስበው አዲስ አበባ ላይ ያለኸው አንተ ስለሆነ የግድ ሀይሚና ቦናን ዛሬ ተነጋግረው ነገሩን እንዲፈቱ። ሶሲ ድጋሚ መምጣት የለባትም። ምክንያቱም ምንም ማድረግ አልችልም። ምንም ልታደረግ መምጣት የለባትም። ምንም የምቀይረውም የምጨምረውም ነገር ስለሌለ ማለት ነው። ቡራ እንዲያውም ትናንትና ይዣት ልመጣ ምናምን ነበር እያለ ነበር፣ እና ሶሲን ተዋት ና አንተ ሀይሚየን ተረጋግጠ። በጣም ያናደደው ጉራ ፕራንክ ነው እያልኳችሁ ለምን ትገግማላችሁ? በቃ ተመልካችም ሀይሚየም ለምንድን ነው እኔና የምፈርዱት እያለ ነበር። ያን ነገር በቃ ቶ አንዴ ስተሰርታ ጥፋት ነው ብለው ብዙ ሰዎች ወደ አንተ ላይ እንትን ሲሉ ጣታቸውን ሲጠቁሙ ከአንተ የሚጠበቀው በቃ ቀዝቀዝ ብለ ሀይሚየን ይቅርታ ማለት ነው። እሷም ደግሞ እንደዚህ አይነት ፕራንክ አርጋ አታቅምና በተደጋጋሚ ብዙ ጊዜ አንተነህ የምታረጋትኝ ያ ነገር ደግሞ ሀይሚጋ ምንድን ነው መልእክት ያመጣው በጣም ስንቀራረብ እየናካይ ነው ማለት እንዴት ነው፣ ብቻ እንደዛ ነው መልእክቱ። ስቶሪዋ ላይ እያደረገችሁ ና ብቻ ዛሬ በሰላም በፍቅር አንድ ሆናችሁ ትመጣላችሁ ብዬ ተስፋ አድርጋለሁ። ሀይ ብዬ ግን እኔ ትታው ስትሄድ በቃ የራስህ ጉዳይ ከዚህ በኋላ ከህይወቴ ይውጣልኝ፣ ወይንም ደግሞ እሷ ጋር መሄድ ከፈለግህ ሂድ ይላል ታምሌሎ ላይ ማለት ነው እና ያን ነገር ስትል እሱን ድጋሚ ፕራንክ እያደረገችው ነው ብዬ ነበር ተስፋ እያደረኩ ያለሁት። ግን ደግሞ ቤተሰብ ሲደጋገምባችሁ ውስጣችሁ ይሻክራል። ምንም ፕራንክ ነው እየተባለ ቢሰራም ውስጣችን አሚሯችሁ ላይ ሲደጋገም ምን ይሆናል ሊሆነ መልእክት ያስተጋባል እና ድጋሚ ግን እንደዚህ አይነት ፕራንክ ባትደራረጉ ባይነኝን፣ ምክንያቱም አይጠቅማችሁም ስልም አይጠቅም ማለት ነው እና ኦዲዬንስ ጋር መጡ መልእክቱ በጣም ይደብራል። ቲቶክ ላይ አንዳንድ ነገሮችን ለማየት ሞከርኩኝ። በጣም ከባባድ መልእክቶች ነበር ለቡራ እየተጻፈለት ያለው ቲቶክ ላይ ቪዲዮ እየተሰራለት ያለው ና ቡራ ጋር መሄድ ከፈለጋችሁ እንግዳ የሚቀበለው ሴቶችዬ አልጋ ላይ ነው። መጀመሪያ ከመሄዳችሁ በፊት ሶፋ አዋተን እንግዛለት። በጣም ሞራል የሚነኩ ማለት በጣም ከባባድ ስሜት ነው። ይሄ ለቡራ በጣም የሚሰጠው መልእክት ገብቷችኋል? በጣም ከባ ነው። ና እሱ ያሰበው ሌላ ነው። እዚ ጋር ቪዲዮ ሲመጣ ደግሞ ወደ ሌላ መንገድ ነው የሄደው። ይሄ ራሱ እሱን ሊያበሳጨው ይችላል። እንደዚህ አይነት ነገር የምታደርጉ ከራሳችሁ ተቆጠቡ። ምክር ስጡት፣ ይበቃ ማለት አትተቹት አይደለም ማለት አትምከሩት አይደለም። ጥፋት ሲያጠፋ መምከር ግዴታ ነው። ዛሬ ካልመከሩ ነገ እየተላለፈ ሌላ ቦታ ሌላ ደረጃ ሊደርስ ደርስ ስለሚችል ማለት ነው። ግን ደግሞ ትችት በጣም ይከብዳል። ሞራል ነካ ይሆን ዝቅ ያደርጋል። እንዳይሰራ፣ እንዳይበረታታ፣ ይሄን እንዳይገፋፋ፣ ትልቅ ደረጃ እንዳይደርስ ስለሚያደርገው ከእንደዚህ አይነት ነገር ተቆጠቡ። ሃይሚዬ የእኔ ምርጥዬ ዛሬ ይቅርታውን ተቀበይ። አንቺም ደግሞ ይቅርታ ተባባሉ። በዚህ ነገር ላይ ተመካክራችሁ፣ ሁለተኛ ድጋሜ እንዳይደገም ለማ ሞክሩ እያልኩኝ ወደ ሁለተኛው ስመጣላችሁ አላዛር ና ቆንጅዮዋ ማለት ነው። እንግዲህ ታውቃታላችሁ። ተንስዬ ተንስዬ ዛሬ አላዛር ሜሪድ ሚ አይ ወልድ ሜሪድ ሚ ብሎ ቀለበቱን ና ተንሱን ይዘት መጥቷል። እንዴት ደስ እንዳለ ሆነት በአጭር ጊዜ ለዚህ ቁም ነገር መብቃታቸው እንዲያውም አንቺ የልቤ ላይ ንግስት፣ ካየኋቸው ካገኘኋቸው ሴቶች በላይ ትለያለሽ፣ በቃ ምርጥ ነሽ፣ የቤቴ ምሰሶ፣ የህይወቴ መሪ ብሎ ነው ፖስት ያደረገው ና ቀለበቱን ና የሰርግ ጥያቄ የታገቢኛለሽ ወይ ጥያቄ ጠይቋታል። የተንሱ በስ ምን ይሆናል፣ ማታ ቪዲዮ ላይ የምናየው ይሆናል። ግን በአጭር ጊዜ እዚህ ደረጃ መድረሳቸው ማለት በቃ ረጅም ጉዞ መጓዛቸው ደስ ብሎኛል። ከምታስቡት በላይ ማለት አስባችሁታል። በአጭር ጊዜ እንደዛ አይነት ግንኙነት እኔ አላየሁም። ይቅርታ አድርጉልኝና ታንሱ ትቀበለዋለች አትቀበለውም የሚለውን ደግሞ አብረን የምናይ ይሆናል። እንድትቀበለው እኔ መልካም ምኞቴ ነው። እናንተም ደግሞ መልካም ምኞታችን፣ ኮሜንት ላይ በተለይ ደግሞ ኮሜንት ላይ ትንሽም፣ አጭርም፣ ረጅምም አስተያየት ብጽፉልኝ ደስ ይለኛል። ማለት እኔም እንዳዳብር ጥፋ ካጠፋው ጥፋቴ ከጥፋቴ ምንድን ነው እንድመለስ፣ እንደገና ደግሞ መልካም ከሰራው በዛ ተበረታትቼ እንድቀጥልበት። ኢሞጅ ከምታደርጉ ልኝ ጽሁፍ ብጽፉልኝ ደስ ይለኛል ማለት ነው። ቤተሰቦቼ ወደ ሶስተኛው ስመጣላችሁ ነጻነት ጆሮን እንደነቀርነ የተናቀረችው ቤተሰቦች እየምሬን ነው ምላችሁ። ሲቀጥል ደግሞ እኔ አብርሽ ማለት ነው አብርሽ አብርሽ አብርሃም ታደሰ ማለት ነው። ግጥም ቆጮ ግጥም ገጥሟል። ለእኔ ግን ለእናቱ ነው የገጠመው። ባክሽ ላንቺ ላይሆን ይችላል እያልኩ ነው እየተከራከርኩ ነው ቤተሰቦች ከዛም በላይ ደግሞ እኔን ግራየገባኝ ነገር ማለት ነው። አብረሽ እናትህን እትዬ ነው የምትላት፣ ግን ፍቅርንም ሩታንም ነፂንም እማ ነበር እንዲ የምትለው ማለት እ አሁን ሩታስ ሚስትናቴን ቆይ በፍቅር ያሉትንም ሰዎች እማ ነበር እንዲ የምትላቸው፣ ይሄማ የሚለው ቃልኮ የሚገባው ለእናት ነው። ሲቀጥል ደግሞ ግጥሙን ሰምታችሁታል። ያው መጀመሪያ ለብዬላችኋለሁ ያለው ና ፈታ ነው ያደረገ እና ሌላው ደግሞ አብርሽና ና ሩታ ፍቅረኛሞች አይደሉም፣ ባልና ሚስት አይደሉም። አውቀው ነው እየዋሹ ነው ነው ብላ መታለች። ነጽዬ የኔ እናት አንዳንድ ጊዜ እኮ አይናችንም ልባችንም ይጨፈናል፣ ይሰወራል። ያፈቀረ ምን ምን ነገር አለው ብላችሁ ነው ቤተሰቦች። ስላፈቀረች ነው አትፍረዱባት ግን ማንን እንመን? ቆይ አንቺን እንመንሽ? ወይ አብረሽን ሁለታችሁም እኔ ጋር እውነት አለ፣ እኔ ስሙኝ፣ እንደዛ አይደለም እንደዚህ ነው እያላችሁ የራሳችሁን ሁለታችሁም የራሳችሁን ነገር እያመጣችሁ ፖስት ታረጋላችሁ። እኛ ኮ ግራ ጋባችሁን እንዴ፣ ግራ ጋባችሁን። አብረሽና ሩታ ያው ባልና ሚስት ስላልሆኑ ነው ዱባይ ላይ ሄደው የደገሱት ብላለች ወይ? እኔ ግን ቡታጅና ላይ ከባድ ኬዝ አለ፣ የምሬን ነው ብላችሁ ቤተሰቡ ከባድ ማለት፣ እነሱ ግራ ገብቷቸው፣ እኛ ራሱ ግራ እያጋቡን ነው። ምንድን ነው ነገሩ? እንዲህ ነገር ምንድን ነው ወዴት እየሄደ ነው ነጽዬ ደግሞ ወደ ራስሽ ተመለሽ ሁሌ ያታለቃቅሽ እንዲያው ወንድም ብኛ ለኝ አፍቅሬው ወድጀው እንብኛ ላይ ፍትህ ፈልጋለሁ ማንኛው ዳኛ ማንኛው ዳኛ ነው የምከሹ አሁን አብርሽን ማንኛው ዳኛ ልከሹ አሰብሽ ግን ሶሻል ሚዲያ ላይ እያመጣችሁ የምታለቅሱስ ነገር የምተዋሩት ነገር ግራ ስለገባን ግራ ስላጋባን እባካችሁ በራሳችሁ ፍቃድ በውስጥ ጨርሳችሁ ኑልን ሶሻል ሚዲያ ላይ እንዴ ስራ እንደሆነ የምትሰሩት እናውቃለን ደግሞ ስራ እየሰራችሁ ለምን ትምላላችሁ የምር እኔ የምትምሉት ነገር በጣም እያሳስበኝ እያሳሰበኝ ነው። ምክንያቱም በኋላ ሰው እንዳናምን እያደረጋችሁ ነው። እንዴ እዚህ ጋር ስራ እየተሰራ በእርግጥ የድሮ ፍቅረኛ ልትወኝት ይችላለች፣ ግን ደግሞ እዚህ ጋር የምታዋሪው ነገርና እየሆነ ያለው ነገር አራምባና ቆቦ ነው። ሲቀጥል ደግሞ አብርሽም ተመሳሳይ እና አብርሽ መጥቶ ይቅርታ ካልጠየቀኝ አልፋታውም ብላለች። እኛ ሁሉንም ነገር ሶሻል ሚዲያ ላይ አነዋጣም እንቻለው ብለን ነው እንጂ ሩታ፣ አብርሽ፣ ፍቅር ነፂ እንዴት ምን እንደሆኑ በደንብ ነው የምናቀው ቤተሰብ። የተሰባ